የአዲስ አበባ ከተማ አስተዳደር አንድ መቶ በኤሌክትሪክ የሚሰሩ ተሽከርካሪዎችን ስራ አስጀመረ የተሽከርካሪዎች ስራ መጀመር በከተማው የሚታየውን የትራንስፖርት ችግር ከመቅረፍ ባለፈ የአካባቢ ብክለት ለመከላከል ያላቸው ሚና የላቀ ነው ሲል ከተማ አስተዳደሩ ተናግሯል ስፍራው የሚገኘው ባልደረባ የተመስገን ዳረጎት ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው ተመስገን እንዴት አለ መረጃዎችን ማድረስ ትችላለህ አመሰግናለሁ፣ ሳምራዊት። እንግዲህ በዛሬው ዕለት የአዲስ አበባ ከተማ አስተዳደር አንድ መቶ በኤሌክትሪክ የሚሰሩ ባሶችን ስራ አስጀምሯል። እንግዲህ በአዲስ አበባ ከተማ እንግዲህ የነዋሪዎችን የትራንስፖርት ፍላጎት ተመጣጣኝ የሆነ የትራንስፖርት አገልግሎት ባለመኖሩ ምክንያት በርካታ እንግዲህ ሰልፎችን እንመለከታለን ትራንስፖርት ለማግኘት በኩል እንግዲህ ረዣዥም ሰልፎችን መመልከት የትራንስፖርት ጥረቱ ጋር እየተያያዘ ነው። እንግዲህ ይህንን ችግር ለመቅረፍ ያግዛል የተባለ ነው። እንግዲህ አንድ መቶ በኤሌክትሪክ የሚሰሩ ተሽከርካሪዎች በዛሬው ዕለት ወደ ትራንስፖርት አገልግሎቱ በብዙሃን ትራንስፖርት በኩል የገቡ ማለት ነው እንግዲህ እነዚህ የትራንስፖርት እነዚህ ብዛ ባሶች ስራ መጀመራቸው ለከተማው ሕዝብ ከፍተኛ አስተዋጽኦ እንዳላቸው ነው እንግዲህ የተነገረው። ማለት ነው እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማስጀመር ስነስርዓቱ ላይ ተገኝተው ነበረ። ንግግርም አድርገዋል። እንግዲህ በንግግራቸው ካነሷቸው ሀሳቦች መካከል እንግዲህ በከተማው የሚታየውን የትራንስፖርት እጥረት ለመቅረፍ የተለያዩ ተግባራት ከተማ አስተዳደሩ ሲከውን ቆይቷል። ከዚያ መካከል ደግሞ እንግዲህ ቀደም ብሎ 150 ሚኒባሶች በኤሌክትሪክ የሚሰሩ ስራ ጀምረው ነበር። በዛሬው ዕለት ደግሞ 100 ባሶች ስራ ጀምረዋል። እነዚህ ስራ መጀመር ከፍተኛ የሆነ የትራንስፖርት እጥረትን የሚቀርፉ እንደሆኑ ነው እንግዲህ የተገለጸው። እንግዲህ የአዲስ አበባ ከተማ አስተዳደር 100 ባሶችን ገዝቶ ቬሎሲቲ ለተባለ ለትራንስፖርት ኦፕሬተር ሰጥቷል። ባሶቹ የተገዙት በከተማ አስተዳደሩ በኩል ነው። ነገር ግን ትራንስፖርትን የትራንስፖርት ተሽከርካሪዎችን ከማቅረብ ባለፈ የበለጠ ትራንስፖርቱን ደግሞ ቀልጠፋ ለማድረግ የግል ባለሀብቱ መሰማራት አለበት። በዚያም መሰረት ቬሎሲቲ የተባለ ባለሀብት ተሰጧል ማለት ነው እንግዲህ በመንግስትና በግል ትብብር የሚሰራ ይሆናል ማለት ነው እንግዲህ አውትሶርስ ማድረጉ የትራንስፖርት ሂደቱን የበለጠ ለማቀላጠፍ እጅግ አስፈላጊ እንደሆነም የተገለጸበት ሁኔታ አለ። የአዲስ አበባ ከተማ የትራንስፖርት ቢሮ ኃላፊ የአበባል አዲስ በበኩላቸው እንግዲህ በአዲስ አበባ በብዛ ትራንስፖርት ብቻ በመጠቀም በቀን አንድ ነጥብ አንድ ሚሊየን የከተማውን ነዋሪዎች ይጓጓዛሉ ነው ያሉ ሌሎች ትራንስፖርት ሌሎች ተሽከርካሪዎች ሲጨመሩ በጥቅሉ በአንድ ቀን ወደ ሶስት ነጥብ ስምንት ሚሊየን ዜጎች ከቦታ ቦታ ይጓጓዛሉ። ይህንን ለማጓጓዝ የተሽከርካሪዎችን ከማቅረፍ ባለፈ ተሽከርካሪዎች የሚተላለፉባቸውን መንገዶች የማስፋት ስራ እየተከናወነ መሆኑን ገልጸዋል እንግዲህ መንገዶችን የማስፋት መሰረተ ልማቶችን በቴክኖሎጂ ማገዝት ስራዎች ሁሉ እየተከናወኑ እንደሆነ ተገልጿል ማለት ነው እንግዲህ በስነ ስርአቱ ላይ የሚኒስትሮችና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ነበር የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙስሜ በስነ ስርአቱ ላይ ተገኝተዋል እንግዲህ የቀረቡት አንድ መቶ ተሽከርካሪ አሽከርካሪዎች ከዚህ በፊት ከነበረው በደንብ ለየት ያሉ ናቸው ብለዋል። በተለይ የነዳጅ በመግዛት ወጪ የሚደረግ የነበረውን በኤሌክትሪክ ማድረግ መቻሉ ታዳሽ ኃይልን የሚጠቀሙ ተሽከርካሪዎችን ወደ ሀገር ውስጥ በማስገባት ከብዝሃ ሕይወት ጋር የተስማማ ብክለትን የሚከላከል የትራንስፖርት ስርዓት መዘርጋት መቻሉ እንግዲህ በሀገሪቱ ያለውን አካባቢ ብክለት መከላከል ላይ መንግስት እየሰራ ያለውን ማሳያ ነው ብለዋል ማለት ነው እንግዲህ በዛሬው እለት በአዲስ አበባ ከተማ አንድ መቶ በኤሌክትሪክ የሚሰሩ ተሽከርካሪዎች ወደ ስራ ገብተዋል ማለት ነው ያለኝ አጠቃላይ መረጃ ይህን ይመስላል በምሽት በዝርዝር ዘገባዎች እንመለሳለን ተመስገን ስለ መረጃዎቹ እናመሰግናለን መልካም ጊዜ